ፕሬዚዳንት ዶናልድ ትራምፕን የሚቃወም ሰልፍ በአሜሪካ ትልልቅ ከተሞች ተካሄደ። በዩናይትድ ስቴትስ በሚገኙ ከተሞች የፕሬዚዳንት ዶናልድ ትራምፕን ፖሊስ በመቃወም በር ፖሊሲ በመቃወም በርካታ ሕዝብ ሰልፍ ወጣ። ተቃዋሚ ሰልፈኞች አደባባይ ከወጡባቸው ከተሞች መካከል ኒው ዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ማያሚ እና ሎስ አንጀለስ ይገኙበታል። በኒው ዮርክ ከተማ በዝነኛው ታይምስ ስኩዌር የተካሄደው የተቃውሞ ሰልፍ ቅዳሜ ጠዋት የተጀመረ ሲሆን በሺዎች የሚቆጠሩ ሰዎችም ተቀላቅለውታል። አውራ ጎዳናዎች እና የባቡር ትራንስፖርት መሳፈሪያ ስፍራዎች መፈክር በያዙ የተቃዋሚ ሰልፈኞች ተጥለቅልቀው ነበር። ተቃዋሚዎቹ ከያዟቸው መፈክሮች መካከል ዲሞክራሲ እንጂ ንጉሣዊ አስተዳደር አንፈልግም፣ እና ሕገ መንግሥቱ አማራጭ አይደለም የሚሉ ይገኙበታል። ከሰልፍ በፊት የትራምፕ አጋሮች ተቃዋሚዎችን የግራ ክንፍ አንቀሳቃሽ ከሆነው አንቲፍ ጋር ግንኙነት አላቸው ሲሉም ከሰዋቸዋል። አክለውም ለአሜሪካ ጥላቸው ያላቸው ሰልፍ ሲሉም አውግዘውታል። ቅዳሜ ዕለት የተካሄደ የተቃውሞ ሰልፍም አስተባባሪዎችና የታደሙ ሰልፈኞች ዝግጅቱን ሰላማዊ ነበር ሲሉም ተናግረዋል። ኖኪንግስ በመባል ኖ ኪንግስ በመባል የተሰየመው የተቃውሞ ሰልፍ አስተባባሪዎች በድረ ገጻቸው ላይ ዋናው መርህ ምንም ሁከት የሌለበት ትዕይንት ሕዝብ ማካሄድ መሆኑንም የገለጹ ሲሆን ተሳታፊዎችም ሊኖር ከሚችል ትንኮሳ ሁሉ ራሳቸውን እንዲርቁ አሳስበዋል። በኒው ዮርክ በሰልፍ ላይ የተሳተፉ የተወሰኑ ሰዎች ዲሞክራሲ እንደዚህ ነው የሚል ዝማሬ ያሰሙ ነበረ። ሄሊኮፕተሮችና ሰው አልባ አውሮፕላኖችን በሰልፈኞች ላይ ሲያንዣብቡ ፖሊሶችም የመንገዱን ዳር ይዘው ቆመው ነበረ። የኒውዮርክ ፖሊስ በአምስቱም የከተማ አውራጃዎች ከመቶ ሺህ በላይ ሰዎች በሰላማዊ መንገድ ተቋሟቸውን ለማሰማት መሰባሰባቸውን እና ከተቃውሞ ጋር በተያያዘ ምንም አይነት ችግር እንዳልተፈጠረም ገልጿል። በታይምስ ስኩዌር አንድ የፖሊስ መኮንን ከ20 ሺህ በላይ የተቃውሞ ሰልፈኞች በሰባተኛ ጎዳና ላይ መታየታቸውንም ግምቱን አስቀምጧል። ጋዜጠኛው ቤት ዛስሎፍ በኒውዮርክ የተካሄደውን የተቃውሞ ሰልፍ የተቀላቀለችው አሁን ባለው መንግስት ስለተቆጣች እና እየሆነ ያለው ስለሚያስጨንቃት እንደሆነም ተናግራለች። የትራምፕ አስተዳደር ወደ ፊዚሽም እና ወደ አምባገነን መንግስት እየመራ ነው ስትልም ሁኔታውን እያመራ ነው ስትልም ሁኔታውን ገልጸዋለች። ስለ ኒውዮርክ ከተማ በጣም እጨነቃለሁ የምትለው ጋዜጠኛዋ ከብዙና ከብዙ ሰዎች ጋር እዚህ መሆኔ ተስፋ ይሰጠኛል ብላለች። ባለፈው ዓመት ጥር ወር ላይ ወደ ዋይት ሀውስ በድጋሚ የመጡት ትራምፕ የፕሬዚዳንታዊ ስልጣናቸውን ወሰን በማስፋፋት የፌዴራል መንግስት አንዳንድ ክፍሎች ለማፍረስና የብሔራዊ ዘብ ወታደሮችን ወደ አሜሪካ ከተሞች በማሰማራት ከግዛት አስተዳዳሪዎች ተቃውሞ ገጥሟቸዋል። የአስተዳደሩ ከፍተኛ የሕግ አስፈጻሚ አካል ጠላቶች የሚሏቸውን ለፍርድ እንዲያቀርቡም ጠይቀዋል። ፕሬዚዳንት የወሰዱት እርምጃን በችግር ላይ ያለች ሀገርን መልሶ ለመገንባት አስፈላጊ መሆኑን በመግለጽ አምባገነን ወይም ፋሽስት ናቸው የሚለውን አባባል አስቂ ሲሉ ውድቅ አድርገውታል። ነገር ግን ተቾቻቸው በአስተዳደሩ የሚወስዱትን አንዳንድ እርምጃዎች ህገ መንግስታዊ ያልሆነና ለአሜሪካ ዲሞክራሲያዊ ጠንቅ ናቸው ሲሉም ያስጠነቅቃሉ። በጣሊያን ያደጉት የ68 ዓመቱ ማሲሞ ማስኮል ነዋሪነታቸው በኒው ጀርስ ሲሆን አሜሪካ የትውልድ ሀገራቸው ባለፈው ክፍለ ዘመን የሄደችበትን አይነት መንገድ እየተከተለች መሆኗን ስላሳሰባቸው ተቃውሟቸውን ለመግለጥ አደባባይ መውጣታቸውን ተናግረዋል። ማስኮል ኒው የሙሶሊኒ ጦርንን ከድቶ የሚደረገውን ትግል የተቀላቀለ ጀግና ጣሊያናዊ ያፈራኝ ልጅ ነኝ ብለዋል። ቤተሰባቸው በፋሽስቶች ተሰቃይቷል እና ተገድሏል፣ ሲሉም በማስታወስ ከ80 ዓመታት በኋላ እንደገና ፋሺዝም በዩናይትድ ስቴት አገኛለው ብዬ አላል አልጠበኩም ነበር፣ ሲሉም ስጋታቸውን ተናግረዋል። ማስኮሎኒ የትራምፕ አስተዳደር በሚሊዮኖች ለሚቀጠሩ አሜሪካውን የሚሰጠውን የጤና አገልግሎት ማቋረጣቸውና ስደተኞች ከሀገር ለማስወጣት እየወሰዱት ያለው እርምጃ ያሳስባቸዋል። በጠቅላይ ፍርድ ቤት ላይ መተማመን አንችልም፣ በመንግስት ላይ መተማመን አንችልም ሲሉም ለቢቢሲ ተናግረዋል። በኮንግረሱ ላይ መተማመን አንችልም። አሁን በአሜሪካ ሕዝብ ላይ የተነሱ ሁሉም የሕግ አውጪ አስፈጻሚና የፍትህ አካላት አሉን። ስለዚህ እንታገላለን። በዋሽንግተን ዲሲ የቬርማንት ሴኔተር በርኒ ሳንደርስ ለሰልፈኞቹ ንግግር አድርገዋል። እዚህ የተገኘ ነው አሜሪካ ስለምንጠላ አይደለም፣ እዚህ ያለ ነው አሜሪካን ስለምንወድ ነው ሲሉም በሺዎች ለሚቆጠሩ ሰዎች ተናግረዋል። በድሲ በተካሄደው ሰልፍ ላይም አንድ ግለሰብ የትራምፕን አሜሪካን ዳግም ታላቅ ማድረግ የሚል መፈክር ያለበት ኩፍያ ያደረገ ያደርግ እንደነበር ቢቢሲ ተመልክቷል። ከተማዋን እየጎበኘ እንደሆነና ተቃውሞውን ለማየት መምጣቱንም ተናግሯል። ስሙን ለመናገር ፈቃደኛ ያልሆነው ይህ ግለሰብ ምን እየተካሄደ እንደሆነ በትክክል ባይገባኝም ሰዎቹ ግን ሰላማዊ ነበሩ ሲል ተናግሯል። ብዙም ሳይቆይ፣ አንዲት ሴት የነቀፋ አስተያየት ጮኻ ሰጥታለች። ተቃውሞቹን ከአሜሪካ ውጭም በመላው አውሮፓ በርሊን፣ ማድሪድ እና ሮም ሰዎች ለአሜሪካ አቻዎቻቸው አጋርነታቸውን የሚያሳዩ ሰልፎች አካሂደዋል። በለንደን በሞቶች የሚቆጠሩ ተቃውሞዎች በአሜሪካ ኤምባሲ ደጃፍም ተሰባስበው ነበር። በቶሮንቶ ተመሳሳይ ትዕይንቶች ነበሩ። በአሜሪካ ቆንስል አቅራቢያ ያሉ ሰልፈኞች ከካናዳ ላይ እጅን አንሳ የሚሉ ምልክቶችንም ሲያውለበልቡ ነበር። ፎከስ ኒውስ እሁድ የሚያስተላልፈውን የዶናልድ ትራምፕ ቃለ መጠይቅ ማስታወቂያ ቅዳሜ ዕለት ሲለቅ የሚካሄዱ ሰልፎችን በተመለከተ ሲናገሩ ተደምጠዋል። ንጉስ፣ ይህ ትርኢት አይደለም ሲሉም ተደምጠዋል። በማስታወቂያው ላይ ስለ እኔ እየተናገሩ እንደሆነም ታውቃለ። እኔ ንጉስ አይደለሁም ብለዋል። ሰላም ጤና ይስጥልኝ፣ ውድ የዩቲዩብ ቤተሰቦች፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታት፣ ያመሰግናለሁ።